በታሪክ አጋጣሚ ከረጅም ጊዜ በፊት ሳይስተካከል የመጣ በኢትዮጵያ ውስጥ ብዙ ሰዎችን የማያግባባ ሕዝብን የማያግባባ ነገር ነበረ። ነገር ግን እሱን ለማስተካከል ሲባል ሌላ ነገር እንዳያበላሽ ስጋት ስለነበረኝ ይህንን ጥያቄም በዛ መልኩ ነው ማንሳት የምፈልገው። አንድ ነገር ስናስተካክል ሌላ ነገር እንዳናበላሽ ሌላ ችግር ይዞብን ስለሚመጣ ይህንንም እያጣጠማችሁ እንዴት ትሄዳላችሁ? የሚለው ጥያቄ አንደኛ ጥያቄ የእሱ ነው። ይህም ደግሞ ኮንሰርን የምንድን ነው። እኛ እንግዲህ በታሪክ አጋጣሚ ተወልደናል፣ በየቦታው ማለት ነው። እኔ ዲላሌ ስወለድ ቋንቋ የምናገረው አማርኛ ብቻ ነው። እንደኔ አይነት ሚሊዮን ሰዎች በኢትዮጵያ ውስጥ አሉ። እነዚህን ሰዎች ያላካተተ ፖለቲካ ነው ብለው ሰዎች ስለሚያምኑ ይህንን እንዴት አያችሁት? እንዴትስ ነው ይህንን የምናስታርቀው? እንደዚህ አይነት ምክክር የሚሆን ሌላም ነገር በአንድ ወቅት ነው የሚከሰተው። በዚያ ወቅት ውስጥ መንግስት ይኖራል። መንግስት የሌለበት ክፍት የሆነ ጊዜ የለንም። እነዚህ የምክክር ሰዎች በዚህ መንግስት ውስጥ በመጡ ከመንግስቱ ጋር አሁን ካለን አመለካከት ጋር ፍሪ ፍሮም ገቨርንመንታል ኢንፍሉንስ ይሄ ኮሚሽነር መሆኑን በምን መስፈርት ነው መግለጽ የምቻለው? እናንተስ ምን ብታደረጉ ነው ህዝቡ ለእኛ ነው ለሀገራችን ነው ብሎ መቀበል የምችለውና ምን ስትራቴጂ እና ምን መልእክት ብኖራችሁ ነው፣ በምን መንገድ ብትገልጹት ነው ካለው መንግስት በዚያው በዚህ ወቅት በሚደረገው ምክክር ውስጥ ህዝቡ የሚቀበለው። አሜሪካ ለብዙ ጊዜ ጦርነት ውስጥ ነበረች፣ ሁላችንም እናውቃለን። እና በጣም ኃይለኛ አሰቃቂ፣ በጣም መጥፎ፣ ሺዎች ሚሊዮኖች ያለቁበት ጦርነት ውስጥ ነበረች አሜሪካ እና መጨረሻ ላይ ዘግተው ነው ለዘጠና ቀናት ይሄ ነገር አያዋጣንም ብሎ ከጦርነት የወጡት ስለ ተስማሙ ስለተዋደዱ አይደለም፣ ግን ስላልጠቀማቸው ነው ህዝባቸውን ስላልጠቀመ ነው የወጡት እና ያን የምናደርግበት እንትን ይመስለኛል ይሄ ወደዛ ብንሄድ መጀመሪያ ያው እኛን እንደ ትውልደ ኢትዮጵያውያን ፈልጋችሁ ስለመጣችሁ ትልቅ ክብር አለን። ፕሮፌሰሮቻችን፣ የድሮ አለቆቻችን ለሀገር ብዙ ውለታ ያደረጋችሁ። እኔ ብርሃኔ ቤካ ገለቶ እባላለሁ። የፕራይም ሚዲያ ፕራይም ሎግ የዲያስፖራ አዘጋጅ ነኝ። ጥያቄ የተላከልኝ ነው የግሌ አይደለም። እንደዛ እንድታወቅልኝ እፈልጋለሁ። ለተቃዋሚዎች ጥሪ አቅርቤያለሁ፣ አብሮ እንደታገለ ሰው አብሮም ዲያስፖራ ውስጥ አብሮ እንደሚኖር ሰው ለምንድን ነው መታችሁ ሀሳባችሁን በሚዲያ የምትናገሩትን እዚህ ማትናገሩት ብያለሁ። የማንናገረው አንደኛ ጠቅላይ ሚኒስትሩ የሽግግር መንግስት ወይም ከስልጣን እንዲወርዱ ጥያቄ የሰፊ ሕዝብ ከሆነ አንቀበልም ብሎ ቀይ መስመር አስምረዋል። ለምንድን ነው? እኛ የምንፈልገው የጠቅላይ ሚኒስትሩ መነሳት ነው፣ ወይም የሽግግር ኮሚቴ ውስጥም አልገባንም። በተለይ የፖለቲካ ተቃዋሚዎች መብታችን የተገደበ ስለሆነ ለምንድነው መተን ጊዜያችንን የምናቃጥለው? አንድ ሰላም የታጣው በሰፊው ህዝብ ሳይሆን በጥቂት ፖለቲከኞች ነው። ፖለቲከኞች ውስጣችሁ ሳይኖሩ እናንተስ ምን ያህል ሀገራዊ መብት ማምጣት ትችላላችሁ የሚለው የመጨረሻው ደግሞ እኛ በኬዛችን የፖለቲካ ጥያቄያችን ኢትዮጵያ ውስጥ መመለስ አይችልም የምንል ወገኖችን አጀንዳ እንዴት ታስተናግዳላቸው? የሚለው አመሰግናለሁ። ቀጥተኛ ጣልቃ ገብነት ላይኖር ይችላል። የምክክር ኮሚሽን ነው ለቀጣይ መፍትሄ ለማበጀት የወጣ አካል ነው። ነገር ግን የመፍትሄው አካል አድርጎ ለመሄድ የዛሬን ሀሳብ ወይም አጀንዳ ማሰባሰብ ለነገ መሰረት ስለሚጥል፣ የተዛቡ ብዙ አይነት ሀሳቦች አሉ። እነዚህን ሀሳቦች መሰረታዊ በሆነ መልክ ከመሬት ላይ ከታች ጀምሮ የመሰብሰብ ስራ ቢሰራ የሚል አቋም አለኝ። እናንተ ደግሞ ለምታረጉት ለምትለፉት ልፋት ሁሉ በኢትዮጵያ ሕዝብ ስም አመሰግናለሁ። ቀጣይ ደግሞ እንዲህ አይነት ምክክሮች እድሉ ያገኝ አካል ሁሉ ቢጠቀምበትና ምክክር ቢለመድ የሚለው ነገር ሌሎች ወንድሞቼ ያስቀመጡትን የኔም ሀሳብ በመሆኑ ይሄንኑ አንጸባርቄ ለመጨረስ ፈልጌ ነው። አመሰግናለሁ። እኛ ስንቋቋም የተቋቋም ነው አንድን ሰው ልናገለግል፣ መንግስትን ልናገለግል፣ አንድን ፓርቲ ልናገለግል፣ ቀደም ብዬ እንደተናገርኩት አንድ ሃይማኖትን ወይም አንድ ብሔረሰብን ልናገለግል አይደለም። አስር ሰዎች ነን አሁን ያለ ነው። አስራ ሶስት ብሔረሰቦችን በነጠላም በውህድነትም እንወክላለን። ከሆነ ግን ቃለ መሀል ላይ የፈጸም ነው ሰማኒያ ፕላስ የሆኑትን ብሔረሰቦች እና ሁላቸውንም በኩል ልናገለግል ነው። ቃለ መሀል ላይ የፈጸም ነው። ቅድም እንደተባለው አዎ፣ ሽማግሌዎች ነን ከተወሰኑ ወጣቶች በስተቀር ከዚህ በላይ ምንም የምንፈልገው ነገር የለም። ትተኒም ማለፍ የምንፈልገው ነገር አንድ ነገር ቢኖር ሌጋሲያችንን ሌላው ግን ወደዚህ ስራ ስንመጣ የሚይዙን ሁለት ነገሮች አሉ። አንዱ ኢትዮጵያ የምትባል ሀገር ነው። ምክንያቱም ስ ናሽናል ዳያሎግ ኮሚሽን ይሄ የኢትዮጵያ ሀገራዊ ምክክር ኮሚሽን ልብ በሉ። ናሽናል በሚለው ቃል እንኳን ያልተገባባን ህዝቦች ነን። ለዚህ ነው እየተሳቀቅን ናሽናል የሚለውን ሀገራዊ የምንለው። ለምን ናሽናል ከሆነ አንድ ብሔር ነው ወይም አንድ ብሔረሰብ ነው ስለሚያሰኝ። ይሄ ወደፊት ዳያሎግ አድርገን ወደ አንድ ቦታ የምንሄድበት አካሄድ ሊሆን ይገባዋል ብለን እናምናለን።